ለቆ ለቆ ለቆ መጨረሻ ላይ ሀያ ስምንት ሺህ ዶላር ተበላው ብሎ እይዬ ብሎ መጣ። እሷም ጀግና ናት የጀግና ልጅ፣ ላፍ አድርጋ በቃ እኔ እግዚአብሔር ማሙሽ እኔ አንተ ወንድ በሆን እግዚአብሔር በበረከቱ ሴት አድርጎ ፈጥሮኛል። ወንድ አድርጌ ግን ብፈጠር እመቤቴን ነው ምላችሁ ሁለት ሁለት አንበሳ፣ ለባህሉም ለወጉም ሁለት አንበሳ ለቃለሁ። ሁለት አንበሳ ለቃለሁ። ዝም ብዬ ወንድ በሆን በሶስተኛው እኔ ኔ ቆንጆ ብዬ እጇ ልጅ አንበሳ ግቢ እያስጎበኛው ማታ ማታ ለቅባታለሁ እንጂ ሀያ ስምንት ሺህ ዶላር ድረስ አላፈስም። ሞኝ ነ ለዛ ነው ቤተሰቦች ማሙች አሉ። ዳቦ ልከው ዳቦውን ጎል አድርገ ኳስ የምትጫወት ሰውዬ አንተ እኔ ልትናገረኝ ትፈልጋል። አንተ እኮ ሰረታ እዛ አለ ዳቦ በልጅነቱ ልከውት ኳስ እንደበረኛ በረኛ ሁለት ቦታ አስቀምጦ የሚጫወት ሰውዬ እኮ ነው የሚናገረኝ። እኔ አሁን አልደረስኩብክ ምንም አላልኩም። ለምንድን ነው የምታጨበጭበው አሁን? እቴቴ ለአንተ የሚተኛል ይመስላል። ነገ አንክሮ አንክሮ አንክሮ ነው እኮ የሚያስቀምጥክ። ወይ ካለባበስ እንዳው ፔጁ ላይ ገብታችሁት የሚሰራ ሁሉ የጻል ልጅ ነገር በልጅነትክ የቹቹጊዎችን ፍሬ ብዬ አርገ የተጫወትክ ሰውዬ እኔ ምን አድርጌ እንደምትለኝ አላቅም። ብይት ታውቃላችኋል ጊሮ እንደ ብዬ አድርጎ የተጫወተ ሰውዬ ምን አድርግ እንደሚለኝ ደው አምላኪ ረመዳን ያለም ከወንድ ባልቴቶች ጠብቀኝ። ደግሞ ቂጣም ነው ቂጣም ግብዳቂጥ ነው ያለው። እግዚአብሔርን ግብዳቂት ነው ያለው። ማሙሽን ተመልከቱትኝ ቪዲዮ ሲሰራ ያለው ቂጣም ሰውዬ። ለዛ ነው መሰለኝ ቴቴ እየወደደች ግን ማ በሰላም አይደለም እንዲያው ቴቴ ሚስቱን ደግሞ ፖስትላቸዋለሁ የኔ ቆንጆ ብዬ ሚስቱን ፖስትላቸዋለሁ። የድሮ እና ቢፎር አፍተር ብዬ ፖስታታለሁ። መቶ መጥቶ መግለጫ ይሰጣል። በምን አባቷ ሚስቱ እንደዛ ሽንቢሮ እንደሆነ ጭቴቴ መግለጫ ትሰጣለህ? ያንተ ሚስት በሚስት ስላየ ነው ሰው ሁሉ ያደረገ ይመሰለክ አደለ? ሚስቱን ልቀቁልኝ ጋይስ፣ የድሮ ፎቶዋን እና የአሁኑ ፎቶዋን ቻሌንጅ ነው የምናረገው። ሚስት ይሄንን የሆነችው ወይ ታማለች ወይ ደግሞ ሰርጀሪ ተሰርታች ወይስ ምን ሆና ነው ብለን እንለቃታለን። መግለጫ በቤቱ ይሄድበታል። እኔ ግን እግዚአብሔርን አንዳንድ ሰዎች አሁን ለምሳሌ ሴቶችን እንደዚህ በሰውነት ምናምን ለማሳቀቅ የሚሞክሩ ወንዶች ቤታቸውን ማየት አለባቸው። እኔ እግዚአብሔር ምስክሬ ነው በልጅ ምናምን አልናገርም። የሆነች ነገር አስተያየት ስሰጥ ኢቭን ለልጆቻችሁን ምግብ ስጡ ካልኩኝ ቤታ ልጅ ሰደበች ነው የሚሉትኝ። ስለዚያ እኔ አልናገርም። ግን ልጁ ወፈ ወፍ ድንቡጫ ላይ ቆንጅዬ ልጅ አለው። ፀጉሯ ረጅም ምናም ድንቡጭ ናት። ግን ሰዎችን እንደዚህ ወፍራም ናችሁ፣ እንዲህ ናችሁ እያለ ይሰድባል። እቤቱን አይቶታል ወይ? እቤቱን ዞር ብሎ አይቶታል ወይ? ጋይስ ማርያምን እቤቱን፣ ልጆቹን አይቷል ወይ? አይባልም እኮ ሰውን ወተህ ስትናገር፣ ሁሆነ ሸፋፋ ብዬ ብናገር አባት እናቴ ወንድምቶች ተንሻፎ ሸፋፋ ብዬ ሰውን አልናገርም። ምክንያቱም ቤቴ ውስጥ ሸፋፋላ እግዚአብሔርን። ቤታችሁ ውስጥ ልጆቻችሁ ሚስቶቻችሁ ድንቡጭ ቡጭ ብላ ሰውን ወታችሁ ትናገራላችሁ። አታሞ ዲ እኔ ቴቴ በቃ አፍቅሮኛል። ምስሽፍድ ታናቀሰኝ እዛ ነገር ላይ ድግምት ነው እንዲያሰራው ብግ በመሳደብ እኔን አትለውጠኝም። ቀኑ ሙሉ ወጥተህ ስለቀጠቀጥከኝ ቀጥቅጠኝ ቀጥቅጠኝ ቀጥቅጠኝ እንደ አጋዜ ተንደባለ ትተኛለክ። ሚስትህም አትሰጥም፣ እንደ አጋዜን ተንደባለ ትተኛለክ። ወደ ላይ እንዴት እንደወለደም አላውቅም። ምንም አታመጣም ነው ምልክ። ለራስ አንዳንዴ ለራስ ክብር የሚባል ነገር አለ። አልሰለቻችሁም? እቴቴ በየቀኑ የእኔን ስም ሲጠራ እንደ ድግምት እኮ ነው የሚጠራኝ። ጸበል ይመስል ቀንና ማታን የሚራጨው ከኔ እየተነሳ ቤታ እንዲያርጋ፣ ቤታ እንዲያርጋ። አሁን ማቀስ ብላ ቤታ ሞዴስ ቀየረ ፔሬዶ መታ ማለት ፔሬዶ መጥቶ ማለት ነው። የቀረ ቤቴ ውስጥ እኮ ገባክ። ምን የቀረ ጉዳለ? ጭራሽ ደግሞ መኪና አትነዳም። ከዛ ደግሞ መለሱና ደግሞ አሁን ነገ ታያቸዋለች መኪና እየነዳች ታሳያቸዋለች። የዛኔ ጥቁር ምንጉር ይህ ማህበረሰብ። ይህ ደግሞ አንዳለች ደግሞ አንዳለች እንዳለች ደግሞ የዶሮ ዶሮ ወጥ እሰራለሁ ብላ ከነ ላባው ወጥ የምትሰራ ሴትዮ ከነ ዶሮ ላባው ወጥ ሰርታ ለጎረቤት የምታደርስ ሴትዮ ቲቲና ቲና የምትባል ከሱ ጋር የምታሸረግድ ይሄ ሴት ልጅ ሴት ልጅ ቁጭ ብላ ዛጋ ስትሰደብ ከምታገጭ አይ፣ በራሳችሁ ሙር ተጫወቱ እናንተ ወንዶች ናቸው አትሉ። ቲቲ ነው ስሟ። ቆዳ ቆረ ቆንዳ፣ አንቺ ስለ ሰውነት ታወራች ተነስተሽ አትንቀሳቀሽም።

ሄኖክ መጣና ዱባይ የነበረው እኔ አለች ሀምሳ ዶላር እሰጣለሁ። ፊትን ዘይት ት ተለቅለቅ አለችው። ይሄ ደግሞ የትልቅ እጅል ዘይት ከላይ አንስቶ ተለቀለቀ። ዱቄት ጨምርበት አለችው። የወፍራም ሰው እኮ መጨረሻ ከምግብ አይወጣም። ጋግራለት በላይ ሆን አላውቅም። ዱቄት በላ ላይ ሀምሳ ዶላር ጨምራሉ አለች። ቻሌንጅ ተደርጎ እኮ ነው፣ ለእርዳታ ተብሎ። አይኑ ላይ ቲማቲም አስቀምጠ ቁጭ በል ሀምሳ ዶላር ቁጥሩ ብቻ መቶ ሀምሳ አልሆነም። እስከ እንደዛ እያደረገች ልጁ ሊጥ በሊጥ ዘይት በዘይት ከነ ልብሱ ከነ አንገቱ ተለቅልቆ እግዚአብሔር እንጋይስ እየቀለድኳቸው ያለ መቤቴ እኔ ያው ሳወራ ታውቃላችሁ። ቀምሜ ነው የማወራው። በአጭሩ ያደረገው ዘይትና ዱቄት ነው ግን ቲማቲሙን እኔ እጨምርበታለሁ ቲማቲሙን እኔ እጨምርበታለሁ። ብቻ ግብዳ ቲማቲም አይኑ ላይ እህ በአፍንጫው ሰንደዶ ይሄ ሰውዬ ሰውዬ እግዚአብሔር የባህል ፍየል ሊቀቀል የደረሰ የባህል ፍየል መስሎ ቁጭ ከዛ ገንዘቡ ሲቆጠር ይመጣል። ስሟ በቅሌት መዝገብ ላይ ተጽፏል። እግዚአብሔርን አምስት ሳንቲም አላስገባችም። አስገቢ ስትባል አስገባለሁ ትላለች። አስገባለሁ እንዲህም ጉር ነው እግዚአብሔርን። ራ ምላኪ፣ ራ ምላኪ፣ እኔ ሁን ከስንቱ ነው የምትጣለው ይሉኛል። ግን እኔ አልደረስኩባት ሁን አለካዋት። ቁጭ ብላ በቤቷ ታሰድበኛለች። ጣረሙት ደግሞ እነዚህ ጋለሞታ ትዳራቸውን የፈቱ ናቸው። ደሞ አላስቀምጥ ያሉ በትክክል ወይ አሰጪ፣ ወይ በትክክል አታበሲ እንኩሮ፣ ወይ ቤትሽ በትክክል አይጸዳ፣ ቡታንታሽ መስኮት ላይ፣ ጡት ማስያዣሽ የልጆችሽ ጭንቅላት ላይ፣ ወይ የምታስጠጠዋን ሲያገኝ ወደ አያቴ ወደ ግድሜ መልሽኝ የምትሏን ሴት ሲያገኝ ወታ ደግሞ ባሌን አስታርቁኝ የአንቺ ጎረቤት ተኮላ በአንቺ በአንቺ ሽምግልና መሮታል መሮታል ተኮላ መሮታል። በቃ እንዴ እናንተን በዚህ እድሜያችሁ እናንተን ሰው ያስታርቃቸዋል? ዳቦና ምናምን ደፍቶ ተታረቁ ተብላችሁ ደግሞ ምኑ ናችሁ ነው? እንደ የተኮላ ደግሞ ፈረደበት፣ እርቁም ላይ፣ ምኑም ላይ፣ ድሩም ላይ ይገባል። ምን ላርጋቸው ታዲያ? ቲቲ ባልሽን ጠብቂ ቲቲ፣ የምትባይ የእቴትዬ አለቅላቂ፣ ባልሽን ባልሽ ፈቶሽ ሶስት ልጆች ጥሮብሽ ሄዶ፣ ለዚህ ነው ለዚህ ነው።